እኔ ምለው፣ ማለት ነው ውሸት ሳይጨመር ቪዲዮ መስራት አይቻልም ያለው ማን ነው? ይህን አክል የምትዋሹት ማለት ነው እናንተ። አሰላሙ አለይኩም ራምትለ የበረካቱ። ቪዲዮን እስከ መጨረሻው ተከታተሉት ላይክ እያደረጋችሁ ማለት ነው። እና እዚጋውን ነፅጌን ለማናደድ ዳኒ ስለ ሴት እያወራ ነው እንትና ደግሞ ማርክ ደግሞ እችን ሴት ከየት አወቃት ነው የኔ ጥያቄ። እሱ ካሜራ ያዥ ነበረ፣ ካሜራ የሆነ ሰው ተቀይሮለት ነው ከጀርባ የገባው ማለት ግን፣ በቃ ሲያካብዱ ወይኔ ጉድ! ይፈላን እኮ ጉብኝት እንደዚህ የሚካብድ አይመስለኝም። ያው የምዳም ቅመሞች በእርግጥ ይካብዳል፣ ግን ለጉብኝት ሲመጣ እንደዚ አይካበድም። እና በጣም አከበዱት ማለት ነው። አንድ ነገር ስታከብዱት ይከብዳል፣ ስታቀሉት ደግሞ ይቀላል ማለት ነው። እና እናንተ ግን ዱባይን በጣም አካበዳችሁት እናብርሽ ማለት ነው። እና በነገራችን ላይ እንትናም እያስመሰልሽ ነበር ሜሪ ማለት ነው ጽጌን እንዳላየ ሰው ምናምን፣ እና በጣም ብዙ ነገራችሁ፣ ብዙ ነገሮቻችሁ ውሸት ነው ማለት ነው። እና አንድ ላይ ነበራችሁ ተራ በተራ ነው የገባችሁት፣ መጨረሻ ላይ ነው ካሜራ የዞረው ማለት ነውና እና አንድ ላይ ሆናችሁ ራሱ ቪዲዮ በሰሩ መተናል ገብተናል ብትሉ ምንም ማለት አይደለም። እዛው በዛው እንዲሆን እንትና መጣች እንትና አቀረች ምናምን ከምትሉት ማለት ነውና እና ይሳቅም ይገባሉ ማለት ነው። ቤተሰቦች ዛሬ ነገ ከነገ ወዲያ ምናምን ይመጣሉ። እስከው ድረስ ሰርጉ ውሁድ ስለሆነ ማለት ነው እና ጋሽዬ ደግሞ ዛሬ በአቤላ ቤት ይመጣል ከአብሮ አደጉ ጋራ። እና ባትዋሹ አሪፍ ነው። ውሸታችሁን ብትይዙት ብታፍኑ ጥሩ ነው። በየ ቪዲዮ በጣም ብዙ ውሸቶችን ታወራላችሁ ማለት ነው እና ስለገባችሁ ደስ ብሎናል። ሙቀቱ ደግሞ ያን ያክልም አይደለም። እናንተ የመጣችሁት በአሪፍ ሰዓት ነው። ግን ያው ባህር ዳርቻም ስላላችሁ ንፋስ አለ እና ደግሞ ያው ሙቀት አሁን ክረምት ነው መሰለኝ መሰለኝ፣ ዝናብ አልዘነበም ግን ክረምት ነው። ያው የሙቀቱ ወቅት ላይ አይደለም የመጣችሁት። እና አትዋሹ። አብርሽ ራሱ በጣም ነው የደነገጠው በጽጌና ዳኒ ደግሞ እንትን አይበላችሁ፣ በቃ ማለት ለሰርግ ነው የመጣችሁት። በስነ ስርዓት ረብሻ ምናምን ሰዓት ትፈጥሩ በስነ ስርዓት እንትን ብትሉ አሪፍ ነበር፣ አሪፍ ነው ማለት ነው። በስነ ስርዓት ጨርሳችሁ ምናምን ፈታ ብላችሁ ብትሄዱ ደስ ይለናል። እና እንግዲህ ምንጣፉ አልታየኝም ነበረ ትላንትና ታይቶኛል እና ቤተሰቦች ላይ